ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን ይህ የብስራት የዩቲዩብ ቻናላችን ነው። ከሀገር ውስጥ እንዲሁም ከውጭ ያገኛናችሁን የተለያዩ መረጃዎችን እያደረስናችሁ አብረናችሁ የምንቆይ ነው የሚሆነው ዜናዎቹን እያመራንም እኔ ቅድስ ደጀኔና እስካሁን አለማየው ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ የምንቆይ ነው የሚሆነው። የሀገር ውስጥ መረጃንም እናስቀድማለን። በአዲስ አበባ ከተማ አንድ ነዋሪ በአማካይ 0.49 ኪሎ ግራም ደረቅ ቆሻሻ እንደሚያወጣ ተነገረ። ነው በአዲስ አበባ ከተማ ነዋሪዎች በቀን 2500 ቶን ቆሻሻ የሚመረት መሆኑን ያስታወቀው የአዲስ አበባ ጽዳት አስተዳደር በአማካኝ በቀን አንድ ሰው 0 ነጥብ 49 ቆሻሻ እያመርታል ተብሏል። አስተዳደሩ በቀን በአማካኝ የሚመረተውን ከ2500 ቶን በላይ ቆሻሻ በተለያየ መንገድ እንደሚያስወግድ የኤጀንሲ ዋና ዳይሬክተር ዶክተር እሸቱ ለማ ለብስራት ሬዲዮና ቴሌቪዥን የተናገሩ ሲሆን አሁን ላይ በከተማዋ ከ94 በመቶ በላይ ቆሻሻ በአግባቡ እየተወገደ መሆኑን አስታውቀዋል። ቀሪው ስድስት በመቶ የከተማዋን ቆሻሻ አግባብ ባይሆንም ነዋሪዎች በማቃጠልና ወንዝና ፍሳሽ ማስወገጃ ውስጥ በመጨመር እንደሚያስወግዱ ኤጀንሲው አስታውቋል። ኤጀንሲው ይህንን በከተማ የተሰበሰበውን ቆሻሻ የ የኃይል ማመንጫ በማስረከብ በተደራጁ ወጣቶች በመልሶ መጠቀም ወይም በሪሳይክሊንግ መንገድና ማዳበሪያ በሚያዘጋጁ ወጣቶች በኩል እንዲወገድ እያደረገ መሆኑን ዶክተር እሸቱ ጨምረው ለብስራት ተናግረዋል። በበጀት ዓመቱም አዲስ አበባ ከምታመነጨው ደረቅ ቆሻሻ ውስጥ 11 ነጥብ 5 በመቶ የሚሆነውን ቆሻሻ ወደ ሀብት መቀየሩንም ኤጀንሲው አስታውቋል። ዘገባው የትዕግስት ላቀው ነው። መምህር ሳይሆን አስተማሪ ነኝ በማለት በመምህርነት ሙያ የተቀጠረው ግለሰብ በእስራት ተቀጣ። በቦረና ዞን ሞያሌ ወረዳ ውስጥ በመምህርነት ሙያ ሳይሰለጥን በሐሰተኛ ሰነድ ምክንያት በመምህርነት ሙያ የተቀጠረው ግለሰብ በእስራትና በገንዘብ መቀጣቱን ከቦረና ዞን ፖሊስ ዋና መምሪያ የተገኘው መረጃ አመላክተዋል። ተከሳሽ በዳሶ ዴኮ የተባለው ግለሰብ ከሰላሌ ፍቼ መምህራን ማሰልጠኛ ተቋም የሳይንስ ትምህርት ክፍል ቴምፕላ ስሪ በዲፕሎማ ምራ ግብር ተምሮ ሰኔ 25 ቀን 2011 ዓ ም እንደተመረቀ የሚያረጋግጥ ሀሰተኛ ሰነድ ማሰራቱን ብስራት ራድዮና ቴሌቪዥን ሰምቷል። ግለሰቡ በሀሰተኛ ማስረጃ በማቅረቡ የቦረና ዞን ትምህርት ጽህፈት ቤት የቀረበውን የትምህርት ማስረጃ ተመልክቶ ተከሳሹን ለሞያሌ ወረዳ ትምህርት ቤቶች በመምህርነት ተመድቦ እንዲሰራ የመደበው የመደበ መሆኑ ተጠቁሟል። ይሁን እንጂ በመምህርነት የተመደበው ግለሰብ ለተመደበበት የትምህርት ክፍል በቂ ችሎታና አቅም ባለማሳየቱ ያቀረበው የትምህርት ማስረጃ እንዲጣራ የቦረና ዞን ትምህርት ጽህፈት ቤት ለሰላሌ ፍቼ መምህራን ማሰልጠኛ ተቋም በማመልከቱ በተደረገው ማጣራት ተከሳሽ ግለሰቡ በፍጹም በማሰልጠኛ ተቋሙ እንዳልተማረ ለማረጋገጥ መቻሉ የወንጀል መዝገቡ ያስረዳል። የቦረና ዞን ትምህርት ጽህፈት ቤት ከሰላሌ ፍቼ መምህራን ማሰልጠኛ ተቋም ያገኘውን መረጃ በማያያዝ ለፖሊስ ያመለክታል። ፖሊስም የቀረበውን ክስ ተንተርሶ ተከሳሹን በቁጥጥር ስር ያውለዋል። የምርመራ መዝገቡንም በቀረበው ማስረጃ በማጣራት አጠናቆ ለአቃቢ ሕግ ይልካል። አቃቢ ሕግ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በተከሳሹ ላይ በወንጀል ሕግ ቁጥር 378 እያወቁ በሐሰተኛ በተዘጋጀ በተቀነባበረና ና በተለወጠ ሰነድ መጠቀም ወንጀል ክስ መስርቷል። አቃቢ ሕግ በተከሳሹ ላይ የመሰረተውን ክስ የተመለከተ የተመሰረተው የቦረና ዞን ከፍተኛ ፍርድ ቤትም የካቲት 27 ቀን 2017 ዓ ም በዋለው ችሎት ተከሳሽ በዳሶ ዴኮ የመምህርነት ሙያ ሳይኖረው በሐሰተኛ ሰነዶች መምህር ነኝ በማለት በማጭበርበር ስራ በመቀጠሩ በሶስት ዓመት እስራትና በ3000 ብር እንዲቀጣ የተወሰነበት መሆኑን ብስራት ከቦረና ዞን ፖሊስ መምሪያ የኮሚኒኬሽን ጽፈት ቤት የተላከለት መረጃ ያመላክታል ስትል የዘገበችው ኤደን ሽመልስ ናት። መረጃዎቻችን አሁንም እንደቀጠሉ ናቸው የሚገኙው። ከዚህ በመቀጠል ደግሞ ከውጭ ወዳገኘናቸው ናቸው ጉዳዮቻችን ነው የምናሳልፋችሁ። ዘለንስኪ ለህፃን ልጅ ከረሜላ እንደሚገዛው ከአሜሪካ ገንዘብ ወስዷል ሲሉ ትራምፕ ተናገሩ። ባለፈው ወር በተደረገ የጦፈ የዋይትሀውስ ሞላላው ጽፈት ቤት ስብሰባ በኋላ ትችታቸውን የቀጠሉት ፕሬዝዳንት ዶናልድ ትራምፕ የዩክሬን ፕሬዝዳንት ቮለዲሚር ዘለንስኪን በቀድሞ ፕሬዝዳንት ጆ ባይደን አስተዳደር ስር ከአሜሪካ የእርዳታ ገንዘብ ወስዷል ሲል ከሰዋል። ትራምፕ ሁለት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ከዚች ሀገር በባይደን አስተዳደር ስር ልክ ህፃን ከረሜላ የሚወስደውን ያህል ገንዘብ ወስዷል። ይህ በጣም ቀላል ነበርም ብለዋል። ትራምፕ አክለውም ዜሌንስኪ አመስጋኝ ነው ብዬ አላምንም። 350 ቢሊዮን ሰተ ነው እርሱ ግን ስለተዋጋና ጀግንነት እንዳላቸው እየተናገረ ነው ብለዋል። የዩናይትድ ስቴትስ ፕሬዚደንት ሀገራቸው ጀቭሊን የተባለውን ጸረ ታንክ የጦር መሳሪያም ለዩክሬን የሰጣቸው ዋሽንግተን መሆኗን ደጋግመው ገልጸዋል። ሲጀመር በ222 የዩክሬን ጦርነት ፕሬዚደንት ቢሆኑ ኖሮ ይህ አይከሰትም ነበር ሲሉ አክለዋል። ትራምፕ አክለውም ከአውሮፓ የበለጠ ለዩክሬን ድጋፍ ማድረጋቸውንም ገልጸዋል። ከቅርብ ሳምንታት ወዲህ ግን ዩናይትድ ኪንግደም ና ፈረንሳይን ጨምሮ በርካታ የአውሮፓ መሪዎች ትራምፕ ያቀረቡት የእርዳታ አሀዝ ትክክል እንዳልሆነና የአውሮፓ ህብረት በጋራ ያለው ዩክሬን ከአሜሪካ የበለጠ ገንዘብ ለግሳለች ብለዋል ዩናይትድ ስቴትስ ዩክሬንና እስራኤልን በጦር ግንባር ላይ ላለባቸው ጦርነት በተመሳሳይ መልኩ እያስተናገደች እንደሆነ ለቀረበላቸው ጥያቄ ትራምፕም ይህ በጣም የተለያዩ ቦታዎች ናቸው በጣም በጣም የተለያየ የስልጣን እርከን ላይ ናቸው ብለዋል ባለፈው ወር ትራምፕ ዘለኒስኪን በዩክሬን ያለውን ጦርነት ማራዘም ና ለአሜሪካ እርዳታ ምስጋና እንደሌላቸው ሲሆነጅሉ የትራምፕና የዘሌንስኪ ውጥረት ተባብሷል። ሞቅ በአለም የኦቫል ኦፊስ ስብሰባ ላይ ትራምፕ ዘሌንስኪን በመተቸትና ና በኋላም ለዩክሬን የሚሰጠውን ወታደራዊ እርዳታ በሙሉ በማገድ ኬቭ ከሩሲያ ጋር እንድትደራደር ግፊት አድርገዋል። እርምጃው ከአውሮፓውያን ሀገሮች ተቃውሞ የሚቀሰቀሰም ሲሆን ሩሲያ ውሳኔውን በመቀበል የአሜሪካና ና የዩክሬን ግንኙነት የበለጠም እንዲሻክር አድርገዋል። የምግብ ደረጃዎች ኤጀንሲ ወይም ኤፍ ኤፍኤስኤ በላብራቶሪ የሚበቅሉ ምግቦችን የማስደግ ሂደቱን እንዴት እንደሚያፋጥን እየተመለከተ ይገኛል ተብሏል። እንደዚህ ያሉ ምርቶች በትናንሽ ኬሚካላዊ ተክሎች ውስጥ ከሚገኙ ሴሎች ውስጥ ይበቅላሉ። ዩናይትድ ኪንግ ደም ኩባንያዎች በሳይንስ መስክ ውስጥ ግንባር ቀደም ሆኗል። ነገር ግን አሁን ባላቸው ደንቦች መስራት ከሚችሉት በላይ እንዳይሰሩ እንደተያዙ ይሰማቸዋል። በቤተ ሙከራ የሚዘጋጅ ስጋና ወተት በሁለት ዓመት ጊዜ ውስጥ በእንግሊዝ እንደሚሸጥ ተነገረ። በቤተ ሙከራ ውስጥ የሚመረት ስጋ፣ ወተትና ስኳር ከተጠበቀው ጊዜ ቀድሞ በሁለት ዓመት ጊዜ ውስጥ ለመጀመሪያ ጊዜ በእንግሊዝ ውስጥ ለሰው ልጅ ፍጆታ ሊሸጥ ይችላል ተባለ። ከስጋ የተሰራ የውሻ ምግብ ባለፈው ወር ለመጀመሪያ ጊዜ በዩናይትድ ኪንግደም ውስጥ ባለፈው ወር ለገበያ ቀርቧል። እንደ አውሮፓያን አቆጣጠር በ ሀያ ሀያ ሲንጋፖር በላብራቶሪ ውስጥ የሚመረተውን ስጋ ለሰው ልጅ ፍጆታ ለመሸጥ ፍቃድ የሰጠች የመጀመሪያው ሀገር ስትሆን አሜሪካ ከሶስት አመት በኋላ እና እስራኤል ባለፈው አመት ይህንን ውሳኔ አሳልፈዋል። ሆኖም ጣሊያንና የአሜሪካ ግዛቶች አላባማና ፍሎሪዳም እገዳ ጥለዋል። ከፍተኛ የቴክኖሎጂ የምግብ ድርጅቶች ባለሙያዎች እና የአካዳሚክ ተመራማሪዎች ጋር በመተባበር አዲስ ደንቦችን ማዘጋጀት ላይ ትኩረት ተሰጥቷል። የሁለት የላብራቶሪ ምግቦችን ሙሉ የደህንነት ግምገማ ለማጠናቀቅ ያለመ እንቅስቃሴም ተጀምሯል። ነገር ግን ተችዎች አዲሶቹን ህጎች በማውጣት የተሳተፉ ኩባንያዎች መኖራቸው የጥቅም ግጭትን እንደሚያመላክት ይናገራሉ። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበረ። ስለ ተከታተላችሁን እጅግ አርገናችሁ እናመሰግናለን። በያላችሁበትም ለሁላችሁም መልካሙን ተመኘን። ሰላም